እናንተ ምገባ አንደኛ ሀይ ስኩል ላይ አሁን ሙሉ ለሙሉ አላዳረሰም። የተወሰነ ተማሪዎችን ነው የሚሸፍነው። ተማሪዎቻችን ይወድቃሉ በየቀኑ ትምህርት ቤት ላይ ያለ ሪያሊቲ ነው እንጂ እኔ ልጄ ቤት ተርቦ መንግስት እንዲመግብልኝ ለምን እኔ እድል እሰጣለሁ? አባት ነኝ። እናት አባት እኮ ልጁን የመመገብ ተፈጥሯዊ ግዴታ አለበት። ስለዚህ አስቻያ ቀን ፍጠሩልን የምንለው ለዛ። አሁንም ተማሪዎች ይልፈሰፈሳሉ እንደዛም እንትን ይላሉ፣ ይሰማቸዋል ምግብ እጥረት አለ ብለው ከለሚኩራ ያነሱት መምህር፣ ይሄ እውነት አይመስለኝም። እንደዚህ አይነት ግነትም ጥሩ አይደለም። ምን ይጠቅማል? የትምህርት ሴክተሩን መድረክ ለመምራት ሲመጡ ሰርፕራይዝ ይዘው ነው የሚመጡት። አንድ ጊዜ የቤት አለዋንሳችን ከ850 ብር ወደ 3000 ብር ያደገበትን ሰርፕራይዝ ይዘው መጥተዋል። ቃልም በገቡልን መሰረት ሁለተኛውን ሰርፕራይዝ ከሰማን ከሁለት ቀን በኋላ አሁንም መድረክ ላይ ተገናኝተናልና ሰርፕራይዙ ምንድነው? ያው 25% ቆጥበን 75%ን ብድር ተመሻሽቶልን በትን እንድንገነባ ሁለተኛው ሰርፕራይዝ ይዘውልን መጥቷልና ብዙ ጊዜ ክብርት ከንቲባችን በዚህ ሙያ ውስጥ ያለፉ ስለሆነ ደስ ብሎት ነው የማየው። ከመምህራን ጋር በተገናኙ ቁጥር ሁልጊዜ ደስተኛ ኖት እና እኛም ጥያቄያችንን በትክክል ነው ፎርዋርድ የምናደርገው ና እጅግ በጣም ደስ ብሎናል። ሁለተኛው ሰርፕራይዝ ዛሬ ሁለተኛ ሰርፕራይዝ ብቻ አይደለም። ሶስተኛ ሰርፕራይዝ አለን ብዬ ጠብቃለሁ። ክብርት ከንቲባ ከ850 ብር ወደ 3 ሺህ ብር ያሳደጉልን የቤት ድጎማ ማለትም እኛ የኑሮ መደጎሚያ ነው የምንለው ጊዜውን የዋጀ እንዳልሆነ ይረዳሉ ብለን እናምናለን፣ እና ጊዜውን የዋጀ የቤት ድጎማ ዛሬ ምላሽ ይሰጣሉ ብለን እንጠብቃለን። የቤት አላውንስ ለምሳሌ የአዲስ አበባ ምራ በጣም እንቸገራለን። አዲስ አበባ አሁን ዘጠኝ አስር ዓመት ሰርተን ማስተርስ እንኳ ቢኖረን የምናገኘው ደግሞ ዘጠኝ አስር ሺ ብር ነው። በዚህ ብር ቤት ተከራይቶ መኖር ከባድ ነው። በተለይ አላውንሳችን አዲስ አበባ ካለው የቤት ክራይ አንጻር ታሳቢ ቢደረግ እላለሁ። እንደ አዲስ አበባ ስንመጣ ከቤት ጋር ይሁን ከጥቅማጥቅም ፓኬጅ ጋር ይሁን ከደሞዝ ጋር ያነሷቸው ጥያቄዎች በጣም ትክክለኛ ጥያቄ ናቸው። ምንም የተጋነነ ነገር አላነሳችሁ። ያስፈልጋችኋል። መምህርት ነበርኩ። ቤት ለመምህራን መስሪያ ቤቱ ጭምር ነው የሚሰራበት የሚያርምበት የሚዘጋጅበት ለተማሪዎቹ የሚሰጠውን ውጤት የሚያደራጅበት መስሪያ ቤቱ ነው። ቢሮም ጭምር ነው እኮ። እውነት ነው። ትላንትም እናንተን ለማባበል አይደለም ዛሬም አይደለም። እንዳልኩት ነው። ጉዳይ ሁሉ የጋራ ነው። ለምን እንደምትተባበሉት የጋራ ጉዳይ ነው ያለን ነው። ያስፈልጋቸዋል። ከጥቅማጥቅም ጥቅም ፓኬጅ ጋራ እንደ አዲስ አበባ ለየት የሚያደርገው ትኩረት የሚያስፈልገው ጉዳይ አለ። አጠቃላይ እንደ ሀገራችን መምህራኖች በሚታየው ፓኬጅ ውስጥ ብቻ አላልነም የኑሮ ውድነቱ ትንሽ ጫና የሚፈጥርበት አካባቢ ከመሆኑ አንጻር የጥቅማ ጥቅም ፓኬጅ ያስፈልጋል ብለን ለመምህራኖችም ለመንግስት ሰራተኞችም ወጣ ብለን የወሰንበትን ምክንያት ይሄ ነው። በቂ ነው፣ በቂ የሚባል ነገር የለም። አይደለም እናት ያላትን ነው ለልጆቿ የምታከፋፈለው። እናት ያላትን ሳትሰስት ፍትሃዊ በሆነ መንገድ ልጆቿ ጋር ካደረሰች፣ ዋናው ሚዛኑ ይሄ መሆን አለበት እንጂ በቂ ነው በሚል አይደለም። እናት ለልጆቿ ምርጥ ምርጡን ነው ልታደርስ የምትችለው። ከተማችሁ እናታችሁ ናት። ምርጥ ምርጡን እናንተ ጋር ለማድረስ ትፈልጋለች። ካላት ምርጥ ግን በፍትሃዊነት እናንተ ጋር አድርሳለች የሚል እምነት ደግሞ አለን። እንደ ትምህርት በዚህ ለውጥ ዘመን ኢንቨስት ያደረግንበት ምን አለ የመጀመሪያው ተርፏችሁ ነው እንዴ? ልጆቻችሁ አጠገባችሁ ሲወርቁ ተሯሩጣችሁ ዳቦ ስትገዙ የነበረው እነኛ ዶክመንተሪዎች፣ ፎቶግራፎች ያገኘ ናቸው። ከዚህ በፊት ምስክርነቶች ውሸት ናቸው። ታበሉ እኮ ነበር ልጆቻችሁን። ከዚያ ከጎደሏችሁ መቼ ነው? የመምህር ደሞዝ በጣም ትልቅ ሰው ነው የሚያውቀው። ከደሞዝ ትልቅነት የተነሳ አይደለም ከአባትነት ከእናትነት የተነሳ ታረጉት ነበረ። ያ ሸክም ቀሎላችኋል ዛሬ ተማሪዎቻቸው በምግብም በሚለብሱት ዩኒፎርምም በሚይዙት ቦርሳ፣ በሚይዙት ደብተር እስክሪብቶ ልዩነት የለም። ቅድሚያ እንግዲህ ለሕፃናት ነው መስጠት ያለብን። ትውልድ እንገንባካል። ለማህፃን ለእናንተ ሕፃናቶች ለናንተ ልጆች ቅድሚያ ሰጥተናል። ኢን ቢሊየን ኢንቨስት አድርገናል። በዚህ የለውጥ ስርዓት ነው ይህንን ያመጣ ነው። ለትምህርት ትኩረት ለመስጠት የእናንተ ምገባ አንደኛ ሀይ ስኩል ላይ አሁን ሙሉ ለሙሉ አላዳረሰም። የተወሰነ ተማሪዎችን ነው የሚሸፍነው። ተማሪዎቻችን ይወድቃሉ በየቀኑ ትምህርት ቤት ላይ ያለ ሪያሊቲ ነው። ጅማሬው መልካም ነው፣ ምገባው መልካም ነው። እሱን አፕሪሼት አደርጋለሁ። ግን ለሁሉም በሚዳረስ አቅም ላይም አልደረሰም ነው። ሁለተኛ መንግስት አስቻይ ሁኔታን የመፍጠርና እኔ ኔ ማስቻል እንጂ እኔ ልጄ ቤት ተርቦ መንግስት እንዲመግብልኝ ለምን እኔ እድል እሰጣለሁ? አባት ነኝ። እናት አባት እኮ ልጁን የመመገብ ተፈጥሯዊ ግዴታ አለበት ስለዚህ አስቻያ ቀን ፍጠሩልን የምንለው ለዛ ነው ምገባ ፕሮግራም ያው ከተማ አስተዳደሩ የተሸለመበት ነው እታችን ክብርት አዳነች የተሸለመችበት ነው መናቀው እኛ ላለፉት ዘጠኛ መሳሰብ ሳሰም በነበርኩበት ትምህርት ቤት ብዙ ተማሪዎች ይወርቁ ነበር ፌንድ ይሰሩ ነበር በምግብ እጦት ማለት ዛሬ ያ ታሪኮ ነው የለም ይህን እውነት መናገር አለብን ዩኒፎርም ይሰጣቸዋል ደብተር ይሰጣቸዋል ምግብ ይበላሉ አንድ የሚወርቅ ምግብ አጣብለው የሚወርቅ ተማሪ የለም በዚህ ምክንያት ትምርቱን የሚያቋርጥ። ግን አንድ ችግር አለ። እውነቱን መናገር አለብን። እንድታውቁት እንፈልገው የኳሊቲ ችግር አሁንም ተማሪዎች ይልፈሰፈሳሉ። እንደዛም እንትን ይላሉ ይሰማቸዋል። ምግብ እጥረት አለ ብለው ከለሚኩራ ያነሱት መምህር ይሄ እውነት አይመስለኝም። እንደዚህ አይነት ግነትም ጥሩ አይደለም። ምን ይጠቅማል? ምንም አይጠቅሙትም ደርሶ ይሄ እውነት አይደለም። ትክክለኛ የሚሆነው ከጥራት ጋር ተያይዞ የተነሳው ነው። በጣም እንደ ትልቅ ሌጋሲ የምከታተለው ስራ ስለሆነ ነው የማውቀው። ያልደረስንበት የመንግስት ትምህርት ቤት በአንደኛ ደረጃ የለም። ከዚያ ቀድማ የሰጠ ነው። ሌላ ስራም የለም። ለመምህራኖች ገዋን፣ ሌሎች ቁሳቁሶችንም በተመሳሳይ ሁኔታ እንደጀመር ነው። አላቋረጥንም። ዩኒፎርም ደግሞ እንደምታውቁት በሁሉም ነው የምናደረሰው። ኢቨን ሀይ ስኩል ላይ በልዩ ሁኔታ ይቸግራቸዋል የተባሉ ልጆቻችሁን ለዩና ካርድ ሰጥተን መመገብ እንዲችሉ እናድርግ ብለን ልክ ገላንጉራ ላይ እንደተገበር ነው ሌላ ጋር እንዲተገበር ፈቅደናል። አንድ ሱ ነው። ሌላኛው ከጥቅማ ጥቅም አንጻር እኔ እስከማውቆ ድረስ አምስት ሺህ ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው 2014 ዓመተ ምህረት ነው። እኔ የማውቀው ይህንን ነው። ሌላ መረጃ ካለ ሊነግሩኝ ይችላሉ። በክራይ ታገኙት ነበር። በፍጹም በክራይ መልሰን አንወስድም፣ ማለት የሌሎች መስሪያ ቤቶች ሲወሰዱ የመምህራንን ግን አንወስድም። ክራይ ሳይሆን ባለቤት ይሆኑ። ባለቤት ሲሆኑ መክፈል አይችሉም ሲባል አንድ አልጨመርንባቸው የወቅቱ ዋጋ ይገዛ ነበር ሩብ የቤቱን ሩብ ዋጋ እንኳን አይከፍልም ነበር በዛ ወቅት የነበረው ዋጋ። የፍትሃዊነት ጉዳይ ሲነሳ ይሄ ነው መታየት ያለበት። ካለን አሁንም እንጨምራለን ማለት ነው። በዛ አይን ነው መታየት ያለበት። ሁለተኛ ይሄን ከ853 ሺህ ብር ባደረስን ሰዓት፣ ቅድም ከቤት መከራየት ጋራ ያለውን ጫና ለመደጎም እንጂ ሙሉ ለሙሉ ከበር ለማድረግ ታሳቢ ባደረገ መንገድ አይደለም። አራተኛ ትራንስፖርት በነጻ አግኙ። የከተማው አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? በስነ ስርዓት በነጻ ማድረስ መመለስ አለበት። ከሌላው ፓብሊክ ባስ ጋራ መምህር መጋፋት የለበትም። በሰዓቱ መድረስ አለበት። የሚጎዱት ህጻናት ናቸው። ማርፈድ የለበትም። እዛም ሰው በሚያወርድ በሚጭን መንገድ መሆን ያለበት መምህራኖች ቀጥታ ወደ ስራቸው ከዛ ወደ ቤታቸው መመላለስ የሚችሉበት ያው ነጻ አውቶቢስ ሰርቪስ ያገኙ ያልንበት ያው በፈታዊነት ካለችን የማካፈል ጉዳይ ነው። እዚህ ላይ በዛው ጥቅሼ ልለፍ እንዳልመለስበት፣ ቅድም ወንድም ያልከው ባለፎታች ትምህርት ቤት ላይ አንስታችሁ ስለነበረ ከትራንስፖርት ቢሮ ጋራ ተወያይተንበታል። ያነሳችሁት እውነት ሆኖ አግኝተነዋል። እናንተ ባነሳችሁት ብቻ ሳይሆን በሌላም በኩል በራሳችን እንደ ምስለ ተገልጋይ ቼክ አድርገናል። እንደ መምህር ለይተናቸዋል። አንደኛ እንደዛ ያደረጉት ላይ ሁሉም አይደሉም። እንዳሉት በጣም በክብር መምህራኖችን የሚያገለግሉ እንዳሉ ሁሉ እያጠፉ እንዳሉ እናንተም የጠቆማችሁት እኛም የደረስንባቸው አሉ። እሱን እናስተካክለን፣ እርምጃ እንወስዳለን። ዋናው መሰረታዊ ጉዳይ ግን የዲጂታል መታወቂያ ለባስ አገልግሎት ብቻ፣ ለመምህራኖች የዲጂታል መታወቂያ እንዲታተም ከትምህርት ቢሮ ጋራና ከሲቪል መዝገባና የዜግነት አገልግሎት ጋራ ሰሞኑን እንጨርሳለን እና ጠናቅቃለን። በዛ መሰረት ካሜራ አለው። ባሶቻችን እንደ ድሮ አይደሉም፣ ካሜራ አላቸው። የቁጥጥር ስርዓቱም ከማዕከል ጋር እየተገናኘ ያለበት ነው። ከማዕከል ጋር ያልተገናኘውም በየጊዜው ከካሜራው ማውረድ እንችላለን። ለእናንተም የጥቆማ ስርዓት እንዘረጋላችኋለን። ምክንያቱም የህዝብ ሀብት ነው። ለእናንተ ተብሎ የተለቀቀ አገልግሎት ነው። ለምዶ የምትንገላቱት ጠቅላይ ሚኒስትር ቢሮ በተሰበሰብን ጊዜ ለመምህራን ሆስፒታል ይሰራል ተብሎ እኛ ባልኔ ባለውበት ያኔ በህይወት ያላችሁ መምህራን ትኖራላችሁ አንድ ፕሮሚስ ገብታል ነበር። አሁን ሰርፕራይዝ እንደሚባለው አይነት ነገር ያኔም ሰርፕራይዝ ብለን ነበር። ነገር ግን የመምህራን የሆስፒታል ጉዳይ ግን ስቲል ናው ሶሉሽን ያገኘ አይመስለኝም። አሁን የሚጀመሩ ነገሮች አሉ። በየትምህርት ቤቱ ሀምሳ ብር አዋጡ ምናምን የተባለ እኛ መምህራን እንድናዋጣ ምናምን ይደረጉ ያሉ ጥረቶች አሉ። አሁን ገላንኩራ ላይ ስንገ በሀምሳ ሰባት ቀን ሲሉ እኔ ጆሮ የማምና ያቃተኝ በሀምሳ ሰባት ቀን ውስጥ ነው እነዚህ ልማቶች የሰሩት ብላ ገላጩ አስነግረን በሀምሳ ሰባት ቀን ውስጥ ይህ የመስራት ከተቻለ አምስት ዓመት ሙሉ የመምህራን ሆስፒታል ለምን አልተሰራ? ዚስ ማይ ኮስችል። በከተማ አስተዳደሩ ያው በተሰጠን ከሊዝ ነጻ መሬት ሆስፒታል እየገነባን ነው እንደ መምህራን ማህበር እየተገነባን ያለው ከተማ አስተዳደሩ ባለፈው ወደ 50 ሚሊዮን ብር ሰጥቶናል ለእሱ እናመሰግናለን። የትምህርት አካላትም አሁን እንትን ርብርብ እያደረግን ነው፣ ገቢ አሰባስቦ ሆስፒታሉን ወደ መጨረስ ማለት ነው። ስለዚህ ከተማ አስተዳደሩ አሁንም ያው ካለው የኢኮኖሚ ጫና አንጻር ድጋፍ ቢያደርግልንና በተለይ መምህራን ሆስፒታሉ አልቆላቸው በነጻ ከነ ቤተሰቦቻቸው የሚታከሙበት እድል ቢመቻ የመምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል። ህንጻን ገንባ ስትሉ አመላልሰናችኋል እንዴ? ወሰን እኮ ወዲያው ወዲያው ተቀብለን ነው የወሰንነው። መምህራን ማህበር መጡ ተነጋግር፣ በሚቀጥለው ውሳኔን ያስተላለፍ ነው። ከዛ ለካቢኔያችን አቅርበን ከሊዝ ነጻ ነው። ከሊዝ ነጻ ነው ብቻ ሳይሆን ሰላሳ ሚሊየን ነበር ያን ያልኩት፣ ግን የሰጠነው ሀምሳ ሚሊየን ነው። ጨምረን ነው የሰጠነው። አላጎደልንም፣ ቃላችንን ጠብቀን ነው። አሁንም እንዲገነባ እንፈልጋለን። በኮሪደር ልማት ነካ ይደረግ ነበረ። እቺ የመምህራን እናትና እንደምንም መፍትሄ ኢንጂነሪንግ መፍትሄ አምጡ ብለን ኢንጂነሮቹ ተባብረውን ኢንጂነሪንግ መፍትሄ አስቀምጠው ሳንነካው ያለፍ ነው። መምህራን ማህበር ያውቃል። የመምህራን ማህበርን ቦታ ነው የመምህራኖችን ቦታ ነው አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ፣ ተንቀሳቀሱ፣ ግድ የለም የነ ማርቲን ሉተርን አባባል አስታውሱ። ከቻልክ ሩጥ ነው አይደል? ከቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ቀጥሉበት ዳ መቆም የለም። ትንሽም ቢሆን ኮንትሪቢዩት ማድረግ ኦነርሽፕም ስለሆነ ማለት ነው። ስላላችሁ አይደለም ሁል ጊዜ ትልቅ ነገር የሚሰራው ጭክን ተብሎ ከጎደሎ ነው የሚሰራውና እናንተም ኮንትሪቢዩት አድርጉ፣ እኛም እናደርጋለን። በቃ አላልነው ግን ደሞ እናንተም ትንሽ ተንቀሳቀሱ። ደሞ እንዳገር ነው የሚሰራው፣ አዲስ አበባ ብቻ ነው የሚሰራው? ሌሎቹም የሚንቀሳቀሱ ሌላ ቦታም እንዲንቀሳቀሱ አድርጓቸው እንደ ኢትዮጵያ መምህራን ማህበር በጋራ መንቀሳቀስ ያስፈልጋል። አዲስ አበባ በ50 ሚሊዮን በቃ አይልም። ያ ቦታ እንዲለማም እንዲለወጥ እንፈልጋለን። ተቃላቸው አዋሪ አካባቢ በጣም ተለውጧል። እስከ ቤለር ድረስ ወደ ቀበና መንገድ የሚገጥመው እያለቀ ነው። እዛ ቦታ ላይ የመምህራን ማህበር ብቻ በኤጋ ታጥሮ እንዲቀመጥ አንሻም። እናንተም አትፍቀዱ። በጋራ ተባብረን እንጨርሰው። ሆስፒታላችሁ አልቆ በነጻ ስትታከሙ የመምህራን ሆስፒታል ብላችሁ ኮራ ብላችሁ ስታዩት እኛም በጊዜያችን በምንመራበት ህዝብ በመረጠን ጊዜ ማለት ነው። ያንን ማየት እንናፈቃለንና መሬት ሰጥቶ ዞር ማለት ብቻ አይደለም ተባብረን እናልማው። የእናንተ ጥያቄ ብቻ ሳይሆን የእኔም ስለሆነ ነው ያስረገጥኳትሷል። አትሷል ይህንና ይህን የመሳሰሉ እርምጃዎችን መውሰድ ችለናል ይሄ ብቻ ስለማይበቃ ከዚህ አንጻር ከጥቅማ ጥቅም ፓኬጅ አንጻር መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም። ሁልጊዜ በከተማችን ብቻ የሚታይ አይደለም። እንደ ሀገር መታየት ያለባቸው ጉዳዮች አሉ። ሀገራዊ ሁኔታውን ግን በተረዳ መንገድ፣ ባገናዘበ መንገድ ኳሱን ወደዛ ነው ወደዚህ የምንወረውርበት ምክንያት የለም። የጋራ ጉዳያችን ነው። ስለዚህ እሱን ባገናዘበ መንገድ ከትምህርት ሚኒስቴርም ጋራ ተመካክረን እዚህ ላይ የምናደርጋቸው ማሻሻያዎች ካሉ እናሳውቃቸዋለን። ባላለቀ ጉዳይ እንደዛና እንደዚህ የሚል አይደለም። ግን መረዳት ያለባቸው እስከዛ ድረስ እያደረግን የመጣ ነው። ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍትሃዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው። የጤና መድን አዲስ አበባ ላይ ለየት የተባለ ሁኔታ መታየት ሊኖርበት ይችላል። ከሴክተሩ ጋር አልተነጋገርንም። የሚመለከታቸው የሴክተር ኃላፊዎች አሉ። ሁልጊዜ መድረክ ላይ ጥያቄ አንስቶ በደንብ ጥናት ተደርጎ በብስለት ሳይታይ ምላሽ ለመስጠት መሄድ ውጤታማ ስለማያደርግ ታውቁታላችሁ። እኔው እናንተ ምን ያክል እንደምትችሉ፣ እንደ መንግስትኛ ደግሞ ከናንተ ምንል እንደምንችል ሆስፒታላችሁ እስከምደርስ ድረስ እንዴት አድርገን ነው የመምሪያኑን ሕክምናን ከየከተማው አቅም ባገናዘበ መንገድ መሸፈን የሚቻለው የሚለውን ከጤና ቢሮ ጋር ተነጋግረን እሱን ምላሽ እንሰጣችኋለን። ቴክኖሎጂው እጅግ በጣም እየረቀቀ ነው። ተማሪው ጋር ብንገባ፣ ማህበራዊ ሚዲያው ጋር ብንገባ፣ ይሄ መምህር ደግሞ አንባቢ ጠያቂ ተማሪ ካልሆንን ተማሪው እየበለጠን ይሄዳል ማለት ነው። ስለዚህ የስራ ላይ ስልጠና እየተሰጠ አይደለም። የትምህርት እድል ከተወሰነ አመት በኋላ ይሄ የማስተር እንትናችንን እያሻሻልን የምንሄድበት ነገር የቆመበት ሁኔታ አለ። ስለዚህ ይሄ የትምህርት ቆጥባለን መሬትና ብድር አመቻቹልን በደም ከነ ቪዲዮ ከነ ድምፁ አዳምጧት ለትውስታ ብለን ብቅ እንዳናረጋት። አዳመጥናችሁ ገባን። በካቢኔያችን ተወያየን፣ መሬት ይዘጋጃል። መሬት ተዘጋጀ። መሬት ተዘጋጅቶ እንዲሁ ታጥሮ የመምህራኖች ነው ከተባለ ለመስራት ወዲያውኑ ዝግጅት ሳይደረግ ሌላ ጉጉት እንዳይፈጥር መሬቱ ለማንኛውም ይቆይና ዝግጅቱ በነሱም በኩል ሲደረግ ይሄ ነው መሬታችሁ ብለን እናሳያቸዋለን። አለ እንደተዘጋጀ ነው እሱ ያለው። ልክ እንደ መምህራን ማህበር ወይም ደግሞ እንደ መምህራን ሆስፒታል በነጻን ያዘጋጀ ነው ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ይሄ ቀላል ነገር ከሆነ ያለ ተለም እንደዛ ጨባጭባችሁ እናንተው ናችሁ እኮ፣ ያኔም እናንተው ነበራችሁ። ና አታውቃሉት ካለው ለመጀመሪያ የመጀመሪያዎቹ ፋናውጊዎቹ እናንተ ናቸው የምትሆኑት ባለኝ መረጃ እንዳልሳሳት መረጃዎች ሪፈር አርጌ ልንገራችሁ፣ ባለኝ መረጃ መሰረት የተደራጁ መምህራኖች አላችሁ። የተደራጃችሁ አይደለ? ወደ 350 ማህበር ተደራጅታችኋል። ወደ 9000 የሚደርሰው ወደ ቁጠባ ስርዓት ገብቷል። እንትን ያለ ደግሞ መቆጠብ አልችልም በዚህ መደራጀት ሳያስኬደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን፣ እንሰራለን ሁለት አማራጭ ነው። ፌር ነው ጥያቄያችሁ። ያልኩት ለዛ ነው የሚችሉት ተደራጅተው። የመጀመሪያውና ትልቁ ውሳኔ የተወሰነው ለመምህራን ነው። ቀጥሎ የጤና ባለሙያዎች ናቸው። ሁለቱን ነው ካቢኔያችን ያየው። ከእናንተ የተነሳው ለመላ የመንግስት ሰራተኞች ያል ነው። ከዛ በኋላ ነው የእናንተ ጥያቄ ሲሰማ፣ ሌላው የመንግስት ሰራተኞች በጣም ግፊት ሲያደርግ እንደገና ነው ካቢኔው ጨምሮ መመሪያ አድርጎ ደንብ አድርጎ ያወጣው። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ ከንግድ ባንክ ጋራ ኦልሞስት ሁለት ዓመት የፈጀ ኒጎሼሽን ነው ስናካሄድ የቆየ ነው። ከዛ ውስጥ ወደ መቶ ሀያ ቢሊየን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅ ያለው ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም። እኔ ሰርፕራይዙ ይሄ ነው። ለእኔ ሰርፕራይዝ ነው። ምክንያቱም ሀያ አምስቱ እኛም አንዳንድ ፓኬጆች እናያለን። ዋናው ውሳኔው ነው። ዋናው መሬት ዝግጅት አለ። እናንተ መደራጀት ጀምራችኋል። ሁላችሁም አልተደራጃችሁም። ያልተደራጃችሁ አትሞኙ፣ ተደራጁ። ሀያ አምስት ፐርሰንቷን እንዴት አድርገን ነው ዳውን ፔይመንቱን የምንከፍለው የሚለው እስከ አራት አመት ቤቱ ተሰርቶ እስከሚያልቅ ድረስ የመጀመሪያውን ዳውን ፔይመንት ለማዘጋጀት። ዳውን ፔይመንት እኮ የሚፈለገው እኮ ልክ ሲደርሳችሁ ነው፣ አለ ሲደርሳችሁ። የመጀመሪያውን ከሌላው በረጅም ጊዜ ክፍያ የሚከፈል ነው የሚሆነው። ቤት ያገኙ ሰዎች ቤት መክፈል ሲያቅታቸው ብዙ አናቅም ታውቃላችሁ። ኮንዶሚኒየም የደረሳችሁ ባለ አምስት ሺዎቹ በደንብ ታውቃላችሁ፣ እንዴት መክፈል እንደሚቻል ታውቁበታላችሁ ማለት ነው። ይቻላል መክፈል የሚቻልበት በረጅም ጊዜ ክፍያ። አንደኛ ዝቅተኛ ወለድ ነው። ሁለተኛ ሌሎች ሌሎች ዘዴዎችንም ጨማምሮ መሄድ ይቻላል። ማከራየት ሊሆን ይችላል። ለክራይ ዛሬ የምንከፍላትን ቤት ወደ ቁጠባችን መጨመር ሊሆን ይችላል።